በአዲሱ የግብርናና ገጠር ልማት ፖሊሲ ዙሪያ በቡታጀራ ከተማ በተካሄደው ውይይት በፖሊሲው ላይ ከቀረበው ጽሑፍ መነሻነት ሀሳብ አስተያየትና ጥያቄ ተሰንዝሮ ጥልቅ ውይይት ተደርጓል። በመድረኩ የተገኙትና ከአመራሩ ለተነሱ ሀሳቦች ምላሽና ማብራሪያ የሰጡት በፌዴሪ ግብርና ሚኒስቴር የሚኒስትሩ አማካሪ አቶ ግርማ በቀለ እንዳሉት በአዲሱ ፖሊሲ የፋይናንስ ጉዳይ ትልቅ ትኩረት አግኝቷል ነው ያሉት። የድሮ ፖሊሲያችን የሚለው ሀገራችን ያላት ጉልበትና የተፈጥሮ ሀብት ነው። እዚህ ላይ ተመስርተን ያለችንን ውስን ሀብት በቁጠባ በመጠቀም እናድጋለን የሚል ነው የሚያስቀምጠው። ይሄኛው ፖሊሲ ደግሞ ሞር ኢንፈስስ ተፈጥሮ ሀብቱ አለ፣ ጉልበቱ አለ፣ ምንም ጥያቄ የለውም። ፕሮፐርሊ መጠቀም አለብን፣ ኤፊሼንትሊ መጠቀም አለብን። ነገር ግን ደግሞ ወቅቱ ቴክኖሎጂን ይጠይቃል፣ እውቀትን ይጠይቃል፣ ፋይናንስን ይጠይቃል። ስለዚህ ቴክኖሎጂን አገር ውስጥን በመፍጠር ጭምር ግብርናውን በቴክኖሎጂ እና በዲጂታል ማዘመን አለብን። ይሄ በሌላ አማርኛ ፋይናንስ ይጠይቃል ማለት ነው። ከዚህ በተጨማሪ ምርትና ምርታማነትን ከማሳደግ ባለፈ የገጠሩን ማህበረሰብ የኑሮ ዘይቤ ለማሻሻል ፖሊሲው በትልቁ አጽንኦት ስለመስጠቱም አብራርተዋል። ትኩረታችን ከዚህ በፊት የነበረው ምርትና ምርታማነትን ማሳደግ ነው እንጂ ማህበረሰቡ እንዴት ተጠቅሞ የተሻለ ኑሮ የዘመነ ኑሮ መኖር ይችላል የሚለው ብዙም ፎካስ አልነበረውም ግብርና ውስጥ ከተወሰኑ አመታት በፊት የኑሮ ዘዴ የሚባል መዋቅር ነበር። እሱ ኦሬዲ ተትቶ ወደ ምርትና ምርታማነት ነው ፎከስ አድርገን የገባ ነው። አሁን ግን በሚታይበት ጊዜ ሰው ካመረተ፣ ምርቱ ከጨመረ፣ ግብአት አይ ሚን ኢንካሙ ከጨመረ ኑሮ መሻሻል አለበት፣ ለዚህ የሚሆን ስራ ይሰራል የሚል ብሪፍሊ አስቀምጧል። የኑሮ ዘዴ ሰርቪዝን መልሰን ሪዚዩም ለማድረግ ኢኒሼት እያደረግን ያለ ነው በየደረጃው ሆፕፉሊ ይሄን ሪያላይዝ የምናደርግ ነው የሚሆነው ይሄ ሲሆን የገጠሩ ማህበረሰብ ኑሮ ከቤቱ ጀምሮ የመንደሩ ለውጥ፣ እድገት፣ መሻሻል ጭምር የሚሰራ ነው የሚሆነው። በዘርፉ የግሉ ሴክተር ሚናን ለማሳደግ ትኩረት ስለመሰጠቱም አማካሪው ጨምረው ተናግረዋል። ግብርና ኤክስቴንሽን ድሮ የመንግስት ብቻ ነበር፣ ፕራይቬት ሴክተር ይግባበት ይስራ። ግብርና ምርምር መንግስት የያዘው ነበር፣ ፕራይቬት ሴክተር ይግባበትና ይስራ። ፋይናንስ ላይ እንደዛ፣ ኢኖቬሽን ላይ እንደዛ። ስለዚህ በርከት ባሉ ጉዳዮች ላይ ዘርፉ ለፕራይቬት ሴክተር ኦፕን አፕ በማድረግ ዘርፉ ዳይናሚክ እንዲሆን እንዲያድግ፣ እንዲፈጥን የማድረግ ስራ በዚህ ፖሊሲ ውስጥ ትኩረት ተሰጥቶበት የተሰራ ጉዳይ መሆኑን ለማንሳት ነው። እንደ ማዕከላዊ ኢትዮጵያ በአዲሱ የግብርናና ገጠር ልማት ፖሊሲ የተካተቱ ጉዳዮች በተጨባጭ የተተገበሩ እንዳለ የጠቀሱት በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪ እና የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ኡስማን ስሩ ናቸው። ፖሊሲው ዞሮ ዞሮ አጠቃላይ አቅጣጫ አመልካች ነው፣ ግን ይህን ለመፈጸም የወጡ ሕጎች አሉ። አሁን እንደኛ ክልልም እየሰራንበት ያለው የመሬት አስተዳደርና ጠቃቀም አዋጅ ወጥቷል። የዘር ስርዓት አዋጅ ወጥቷል። ወደ ትግበራ ተገብቷል። የኮንትራት ፋርሚንግ ይሄ ሽጦ ማምረት ይሄ አርሶ አደሩንና አነስተኛ አርሶ አደሩንና የግል ባለ ሀብቱን እነዚህን የማስተሳሰር ይህ የፖሊሲ ማዕቀፉ ኦልሬዲ መጀመሪያ ይሄ በሃይ ሌቭል አመራሩ ማወቅ፣ ከዛ በኋላ ወደ ሌላው መላው ህብረተሰብ ማድረስ የመተግበር ኮሚኒኬት ማድረግ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንደሻው ጣሰው በመድረኩ ማጠቃለያ ላይ ባስተላለፉት መልእክት በፖሊሲው ቴክኒካልና ፖለቲካዊ ጉዳዮች መካታቸውን ተናግረዋል። ቴክኒካል ስቴፕ የሚባለው አሁን የምናነሳቸው ዓለም አቀፍ ልምዶች ማምጣት የሀገራችን ሁኔታ መሰረት አድርገን መስራት ሪሰርቾችን መብሎ ቴክኒካል ውስጥ ያስፋል። ፖለቲካል ስቴፕ ማለት ደግሞ የሚወስኑ ሰዎች ወስነዋል ነው። በዚህ ጉዳይ ላይ የሚወስኑ ሰዎች ወስነዋል። ሰው ሁለት ስቴፕ ያለፈ ሰነድ ነው። ሰው ከኛ የሚጠበቀው ነገር ጉዳዮች መረዳትና ወደ ተግባር መግባት ነው። በተጨማሪም ፖሊሲው አስቻይ ጉዳይ ብቻ ሳይሆን አስገዳጅ ሁኔታዎችንም ስለመያዙ የጠቀሱት ርዕሰ መስተዳድሩ በየደረጃው ካለው አመራርም ሆነ ፈጻሚው የሚጠበቁ ጉዳዮችን በመድረኩ አጽንኦት ሰጥቶ አንስተዋል። አንደኛው ጉዳዩን ከገለጻ ባሻገር በንባብ ማሟላት የመጀመሪያው ነገር እሱ ነው። ገለጻውን ሰምተናል፣ ማብራሪያውን ሰምተናል። ሙሉ ንባብ ማረግና ጉዳዩን ከዳር እስከ ዳር መረዳት። ሁለተኛው ከኛ የሚጠበቀው አመራሮችና ፈጻሚ አካላትን በቂ ኦሪንቴሽንና ስልጠና ስልጠና እንዲያገኙ ማረግ ነው። በፕሮግራም የተመረጠ ቀጥሎ ብዙ አመራር አለ። ወደ 5000 አመራር ነው ያለ። እዚህ የተገኘው ዛሬ ከመቶ በላይ አይደለም። አብዛኛው ስራውንም በኋላ የሚሰራው ሰው ስልጠና ስላላገኘ፣ አመራሩም ስልጠና ማየት አለበት ፈጻሚም ስልጠና ማየት መቻል ሶስተኛው በተለይ ነባሩና አዲሱ አስተሳሰብ ለይቶ ማስያዝ፣ what is the difference difference ምንድነው? ነባሩና አዲሱን እንትን ካላል ለያይተን በደንብ ማስያዝ ካልቻል በአዲሱ ፖሊሲ ነባሩን ስራ እንሰራለን። አደጋ ማለት ይሄ ነው። ለውጥ አለመቀበል ሪፎርም አለማድረግ ማለት የምትሰራው የሚመስል አዲሱን ነው፣ ግን ነባሩን ነው የምንሰራው አሁን በአጠቃላይ በመንግስት ሪፎርም ውስጥ አንዱ እያጋጠመን ያለው ችግር ይሄ ነው። የድሮ የምናውቀው ነገር አለ፣ አዲስ ነገር አለ። አዲሱ ነገር እስከሚዋሃደን ድረስ ስለሚያስቸግር በተለይ ነባሩና አዲሱ አስተሳሰብ ለይተው ማስያዝ